ተተዉ ቆይ። በነገራችን ላይ እንደዚህ አይነት ውሳኔ ይወሰናል እንደው ይባላል። እንደ አንድ ሰው ደንቆሮ ካልሆነ በቀር መቼም እንደዛ አይነት ነገር አያስብም በጭራሽ፣ ማለት ነው። የምር ወይኔ ጉዴ ወይኔ ጉዴ ያስበላል። የዘንድሮ እን ብዙ ነገር እንሰባለን ትላላችሁ። እንደ ብሩኬና ሀይሚ ብዙ ነገር አሰሙት። በእነሱ ምክንያት ብዙ ነገር ብዙ ነገሩ ይሰማል። እንግዲህ ብዙ ነገርም እንሰማለን እንግዲህ ሰላም ሰላም ሰላም ሰላም። ጤና ይስጥልኝ። ውድና የተከበራችሁ የኔ ቻናል ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። እንደው እስኪ ቆይ እንደው ጭንቅላታቸው ይሰራ እንደሆነ በሚል ነው ይህንን መልእክቴን እንጂ ማስተላለፍ የምፈልገው። መቼም መቼም የሚሰማ ሰው የለም ጭራሽ ብሩኬና ሀይሚ የተታረቁ ስለት እናስገባለን ለታወት ብዙ ነገር ነው የተባለው፣ ጉዶቼ። ብዙ ነገር ጆሮአችሁን ያዙ። ባሰሙት ይሻላችኋል። ሰው ለቤተ ክርስቲያን ስለታስገባል ይባላል። እንደው እግዚአብሔርማ ይቅርባይ ይቅር ባይ ነው። በእውነት የእኛ ጉድ፣ የኛ ኃጢአት የእኛ ሸክም በጣም ብዙ ነው። ግን ፈጣሪ ቸር እኮ ነው። ይቅርባይ እኮ አምላክ እኮ ነው ያለን። የምሬን ነው ምላችሁ ምድረ አጋንንታም ፍቅር ማለት ምን ማለት ነው? ለእናንተ ፍቅር ማለት እኮ ልብ ለልብ መገናኘት እኮ ነው። እንደው ብሩኬ ትናንትና ታረቁ ሲል ሀብቴ ውጥር ውጥር አለ እንጂ እኮ ያ ወንድነት ስለተሰማው ውጥር ውጥር ያለው እንጂ፣ እኮ ይወዳታል ልጅቷን። እንደው አይወድ ይዋደዳሉ እኮ ይዋደዳሉ እኮ። ትንሽ የሚፈራውም ሰው አለ ይመስለኛል። ብሩኬ ያው እንደዚህ እንደዚህ ራስን አውርደ ይቅርታ እንዳጠይቅ ከሳ ጠብቅ ብሎ ልምጭ ይዞ ምናምን ያስፈራረው ያለ ሰው ነው። እንደዛ አይነት ስሜት ነው የተሰማኝ። የሆነ ሰው ይዞ ይየገርፋለሁ እሷን ይቅርታ ካልክ ያለው አካል ነበረ ይመስለኛል። ምን አጥፍቼ ነው ይቅርታ መጠይቀው ምናምን። ከዛ አለፍ አለፍ ስል ደግሞ የሆነ ቦታ አስታራቂ ሆኖ አልተገኘ ምስላቸው አረ ውዶቼ የራሱ አሮባት የሰውታ መስላለ። የሆነ ቦታ ለጓደኛው ቤት ሲሄዱ አስታራቂ፣ አንተ እሷን ልታዳምጥ ይገባል፣ ሚስጥሯን ልትደብቅላት ይገባል፣ ሪስፔክት ልታረጋት ይገባል እያለ ሽማግሌ ሆኑላችኋል። እማ አማቼ አማቼ አረ፣ ተው ተውኝ፣ የማተውም ውዶች፣ የማተው እስማ። ደግሞ በዚ በኩል የብሩኬ ላሞች ተቀምጠው ሀይሚቶች ይቅርታ ይጠይቁን እያሉ አላያቸው ላይ ያለውን አጋንንት እያናፈሱ ነበር። ላይ ብለው የተቀምጠው ውዶች ቅርታ ይጠይቁን ሀይሚ ቅርታ ጠይቃ፣ የደሞ በስባሳ ሁላ እናንተን ማን ቅርታ ይጠይቃል? ሀይሚማ ያው አባወራ የበላይ አይደለ? የበላይ ስለሆነ ብታጠፋም ባታጠፋም በዳይም ትሁን ተበዳይ ይቅርታ ጠየቀች። አለቀ፣ ምንም ችግር የለውም። ይቅርታ የጠየቀችው ለፍቅራቸው ነው። ለፍቅራቸው ስትል ነው። ፍቅር ሁሉን አሸናፊ አይደለም። በቃ አለቀ። ተሸነፈች፣ ፍቅር አሸነፋት እንጂ የበታች ሆን አይደለም። ሁል ጊዜም ንግስት ናት። ሁል ጊዜም የበላይ ነች። ሁል ጊዜም ማለት ነው። ነገር ግን በቃ ታን ትንሽም ስለሆነች ያው ብሩኬ ትልቅም ስለሆነ ወንድም ስለሆነ በቃ ይቅርታ ጠየቀች። አለቀ። ምንከካችሁን ታካላችሁ? ይሄ ነው ትርጉሙ እንጂ እናንተን ደግሞ ይቅርታ የሚጠይቃችሁ ማን ነው? የሃይሚቶች ተሰብስበው እኛን ይቅርታ አይጠይቁ ወግ አሉ ሲዳሩ ለሱ በስባሳ የሃይሚ እህቶች እንደናንተ አላማ ቢስ አደረጋቸኋቸዋል። ስማርት እኮ ናቸው የሀይሚዬ እህቶች፣ ስማርት ዓላማ ያላቸው ሰርተው ገንዘባቸውን ምን ላይ መዋል እንዳለባቸው የሚያውቁ ቤተሰባቸውን በስነ ስርዓት ቴኬሪ የሚያደርጉ። እስቲ ልንገራቸው፣ ልንገራቸው ስለ ሀይሚዬ እህቶች፣ ስለ ሚዲያ ላይ ስላሉ እህቶች፣ እንደው እግዚአብሔርን። በዛ ላይ ደግሞ ገና ጭጬ ናቸው፣ ገና ስማርት፣ ስማርት፣ ስማርት አመለካከታቸው የነጎደ። በዛ ላይ ብሩኬን ለይተው አይሳደቡ ሀይሚን ለይተው ዝከፍ ዝቅ ያደርጉ ምናምን ችግር ሲፈጠር ጥግ ይዘው ነው የሚያዳምጡት። መናገርም ከፈለጉ በቅኔ ነው ወጋ አድርገው እንደሷ የሚያልፉት እንጂ ያፍ ከፍቶን ካ ሰላም ትያ የለ እናንተ ዝፍዝፎች፣ ማስለ ያው እድሜያችሁ ስለ ጦፈ የበታችነት ስሜት ስለተሰማችሁ ትንሽ የሞራል ካሳ አይደረግልን ብላችሁ ነው አይቅርታ ይጠይቁን ያላችሁት። እናንተን ይቅርታ የሚጠይቅ ሰው ካለ እውነት፣ እነዚህ ሰዎች ወርደዋል፣ ራሳቸውን አወርደዋል ማለት ነው። የንግስቷ እህትነታቸውን ሰርዘዋል ማለት ነው። እና ዝም ብላቸው ከካቸውን አትከፉ ከካሞች። ከዚ በኋላ ግን ማለት ነው የምታደርጉትን ነገር እወቁ። እታነቃለሁ፣ ክሮሮክ ስጠጣለሁ፣ ለቤተ ክርስቲያን ስለታስገባለሁኝ፣ ብሩኬን ጨጓራ ልጣለ፣ አታስፈልግም ሀይሚዬ ስትሉ የነበራችሁ ሰብሰብ ሰብሰብ በሉና ወቅቱ እንግዲህ መጪው ትሳስ አይደለም፣ የጤፍ ምናምን ጭድ አይጠፋም። የጭዱ ማለት ነው ጤፍ ተወቅቶበት እሱን ሰብሰብ አድርገን ላያችሁ ላይ ከመር ከመር እናደረገውና ጋዝ ነስነስ እናደርግና እንለኩሳችኋለን። ወይንም እርስ በራሳቸው ተቃጣጠሉ በዛ ቶሎ ተቃጥላችሁ እኮ እንድታልቁ ብዬ እኮ ነው። እንደዛ አይነቱን አሳቢ ያሰብኩላችሁ። እንዲያ የብሳና እንጨት ምናምን ነገር ሲጨስ ሲጫጨስ አይናችሁን ያጠፈዋል። ስለዚህ በቀላሉ ሲምፕል በሆነው መንገድ ጭድ ክምር እናደርጋለን። ተቃጠላላችሁ፣ ምናምን ነገር ጋዝ ለኮስ አድርገን ሶ። ብዙም ብዙም እንትን አትበሉ፣ ግን ጭንቅላታችሁን አሰሩት። ገንዘባችሁን ምን ላይ መዋል እንዳለባችሁ ምታደርጉትን ነገር ወቁ። እናንተ የምታደርጉት ገንዘባችሁን የምታውሉት ተንኮል ለመስራት፣ ለተንኮል ሀይሚን ተብሩኬ ለማራቅ አያችሁ፣ ገንዘባችሁ ወድሞ እንደገና ደግሞ ጊዜያችሁ ወድሞ፣ ይሄ ክብራችሁ በምላሳችሁ አታችሁት፣ እናንተነታችሁን አታችሁ። በስተ መጨረሻ ምን ይሆናል? ብሩኬና ሃይሚ ሮማንቲክ ሲሰሩ እናንተ ጠቂሳችሁ ሶፍት ይዛችሁ ሶፍት ይዛችሁ ለብሶ ትቀመጣላችሁ። ውርደት። እኔ እንኳን ብሩኬና ቢ ተጣልተው አንዳንድ ጊዜ ተናድጄ ሆድ ብሶኝ ብሩኬ ሌር ሌር ነው ሲል ጥሎ ምናምን ሆዲ ብሰኝና ልለይ ነው ሲል ምናምን ለሃሚ ሆዴ ቢሰኝና ለምን ብዬ ሳስበው ን ይከፋኝ፣ እንባ ይወርደኛል። እሱ ራሱ እሱ ራሱ እነሱ ሮማንቲክ ሲፈጥሩ እንደዚ ሊመለስ ነው እንዲ ያለቀስኩትኝ ምን አይነት ሰገጤ ነኝ። አምኜው ነው እንዲሁ ምናምን ይህዳል ብዬ ውስጥ ና ሳምኜ ነው እንዲ ያለቀስኩትላለ የራሴን እንድብት ሳዳምጠው የዝን ያክል ራሴን እንትን እምል ሰውነኝ ሰው ነኝ። ራሴን የምታዘብ ሰው ነኝ ለማለት ያክል ነው። እና ምን ልላችሁ ነው ታደርጉትን ነገር እወቁ። የምሬን ነው እወቁ። እኔ ዛሬ በቃ የደስታ ቀን ነው። የምን ዝምታ፣ ይደበላለቅ ከበሮ ይመጣ ትላላችሁ እንደዚሁ ነው በቃ ቀናችሁ፣ በሳቅ ምናምን የለፍላችሁ ውዶች፣ የብር ነብራችሁ። ከሰው እንዳትጣሉ በተለይ ደግሞ አላማ ከሌለ ሰው ጋር እንዳትጣሉ እንዳትሰግጡ። ይሄ የድድብና ስራ እንዳሰሩ ይሄ ስለ ትሳላለሁ ምናምን ይሄ ይሄ ዝም ብለው ይሄ ለሰው ክፋት እንዲህ ስለትሳላለው እነሱ ተተለያዩ ይሄ እኮ የደድብ ሰው እንደው። ሰው እኮ ለመልካም ነገር እኮ ነው የሚሳለው። ሰው እኮ ህልሙ እንዲሳካለትም ሊሳል ይችላል። አገር ሰላም ትሆንልኝ እንደው ብሎ እኮ ሊሳል ይችላል። አደል? ለመልካም ነገር። ሰው ይለያይ ተብሎ ስለት አስገባለሁ፣ ከተለያየ ስለት አስገባለሁ። እውነት ይሄ በጣም ድድብና ነው። መቤቴ ረስማሃ እግዚአብሔር ሆይ አንተ አይተክ እለፋቸው እነዚህ ባህላ እየረፋቸው እንደው ይቅር ባ አምላክ ይቅር በላቸው፣ ልብ ስጣቸው። ለሌላ ጊዜው ይሄ ነው ጾሎቴ ኔ ለእናንተ ክሮለክ ስጠጣለሁ እታነቃለሁ ምናምን ነገር እኔማ እያንዳንድሽ ጉዳችሁን ስሰማን ያመሹትኝ እና ስስቅ ነበረ። እኔ ደግሞ በጣም ያሳቀኝ የብሩኬ ሽምግልና መሄድ ነው። ሽምግልና ሌላ ቤት ሄዱ ብታዩ ማለት ነው። ለሴቷ ወገን ነው ሰፖርት አድርጉ ሲዋራ የነበረ እንትን። ያንን ወንድየው ለምን እንደዚ ያደርጋል ምናምን እንደዚ መድረግ የለበትም። አረ እኔ ሁልጊዜ ችግር ሲፈጠር አለ እሱ ሁል ጊዜ ከሀይሚ ጋር በተጣለው ቁጥር የኔ ክብር ዝቅ እያለ ነው አለ ብሩኬ ማለት ነው። ሀብቴ ወንድሜየ ሳያስታርቀው አሁን ሌላ ቦታ ሄዶ ማለት ነው የዚህ ሴት ክብር መጠበቅ አለበት። እሱ እንዴት እንደዚህ ያደርጋል ምናምን ፕራይቬቷን ሊጠብቅላት ይገባል እያለ አስታራቂ ሽምግልና ተቀምጦ

ደግሞ ሁል ጊዜ በማላችው ሰው ገብቶ የሚያስታርቅ ከሆነ ከባድ ነው፣ ከባድ ነገ፣ ልጅም ሊበተን ይችላል። ስለዚህ አንዳንድ ጊዜ ራሳችሁ በራሳችሁ ብሩኬና ሃይሜ ለመታረቅ ሞክሩ። ሁል ጊዜ ሀብቴ መጥቶ እንዲያስታርቃችሁ፣ ወይም የሆነ አካል መጥቶ እንዲያስታርቃችሁ፣ ፍጽ መጥቶ እንዲያስታርቃችሁ ባታረጉ ጥሩ ነው። እግዚአብሔርን እንደውም እርስ በራስ ስትተራረቁ ችግራችሁን ተነጋግራችሁ ምን ይሆናል እንትን ይላል ፍቅራችሁ ይጨምራል፣ እምነት ያድርባቸዋል። በሁለታችሁም ውስጥ ጥርጣሬ አይፈጠርም። ይህንን ነው ማለት የምፈልገው እንደ ትልቅ ሰው ያው እንደ ትልቅ ሰው